እግዚአብሔር ያንተን ነገር ያንችን ነገር አስተካክሎታል ያስተካክለዋል ብቻ አስተካክሎታል ንገሩት ከጎናችሁ ያንን ነገር አስተካክሎታል ከቅርብ ከእሩቅ ደውሎ ያ ነገር እንዴት ሆነ ተስተካከለልሽ ስ እዛውን አይ አይ እዛ አልቀረም ተስተካክለዋል ጌታ አስተካክ እውነት በይኝ የትዳሩን በር የስራውን በር የጤናውን ያ ያመነሶጮ ተስተካክሏል ይበላይ። በጣም የሚገርማችሁ ነገር ማን እንደሆን አላውቅም። ከዚህ ፕሮግራም በኋላ ወደ ቤት ሲመለስ የሆነ ነገር ተስተካክሏል። ያንተ ነው ውሰድ፣ አሜን በል ውሰድ ማገለግሎ ወንጌል ለሆነ ሰው ዛሬ የሆነውን ነገር ያስተካክላል። የሚገርማችሁ ነገር የሚገርማችሁ ነገር ከዘፍጥረት እስከ ራእይ የእግዚአብሔር ቃል እግዚአብሔር መልእክተኞቹን ሲልክ ከተላኩ መልእክተኞች መካከል አንደኛው ነቢያቶች ናቸው። እግዚአብሔር ከተጠቀመባቸው አፍ ወይም ድምጽ ማውጊያ አድርጎ ከተጠቀማቸው ከብሉይ ኪዳን እስከ ራእይ መጽሐፍ ነገሮችን ለማስተካከል ምን አድርጎ የተጠቀመባቸው ምክንያት አርጎ ወይም አፍ አድርጎ የተጠቀማቸው ነቢያቶች ናቸው። ለምሳሌ እግዚአብሔር የአራት መቶ የ30 ዓመት የባርነት ሲዝን እንዳበቃ በባሪያው በሙሴ አፍ ወደ ሕዝቡ እግዚአብሔር መልእክት የላሉ ይበቃቸዋል፣ ውጡ የሚል መልእክት ይዟል። እስራኤል ጭቃ እየረገጠ ጭድ እያመላለሰ ባለበት ሰዓት እግዚአብሔር ባሪያው ልኮ አራት መቶ የባርነት ዘመን ምን ብሏል? አብቅቷልና ከግዞት ቤት ምን በሉ ውጡ። የሚል መልእክት ይዞ ወጣ። እግዚአብሔር ምስክሬ ሙሴ የለም። ዛሬ ነቢይ መስፍን ያለው ከዚህ ቤት ሳትወጡ የእናንተ የሆነ ሁሉ ነገር ይስተካከላል። እሲ አብዬ እስኪል 37ን አንብብልን። ትንቢተ እስኪል ምዕራፍ 37 የእግዚአብሔር እጅ በላይ ላይ ነበረ። እግዚአብሔርም በመንፈስ አወጣኝ፣ አጥንቶችም ወደ ሞሉበት ሸለቆ መካከል ምን አለኝ አኖረኝ። በነሱም አንጻር በዙሪያቸውም አሳለፈኝ፣ እነርሱም በሸለቆ ፊት እጅግ ብዙ ነበሩ። ነሆ እጅግ ደርቆ ነበሩ ይላል። እጅግ ደርቆ ነበሩ። ጓዳሽ ውስጥ የደረቀ ህይወትሽ፣ ውስጥ የደረቀ ነገር ዛሬ ይስተካከላል። እርሱም የሰው ልጅ ሆይ እነዚህ አጥንቶች በህዝብ በህይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለ አሉ እሱም እንዲህ አለኝ፣ በነዚህ አጥንቶች ላይ ትንቢትን ተናገር። ምንን ተናገር? ትንቢት ተናገር፣ ትንቢት ተናገር። እንዲህም በላቸው፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። የማንን ቃል የእግዚአብሔርን ቃል ስሙ። ይሄ ዛሬ አስራ አንድ ነው። አስራ ዘጠኝ ቀን ይቀራል ሰላሳ ሊሞላ። በዚህ አስራ ዘጠኝ ቀን ድንጋይ በለኝ ሰማይ በለኝ ምድር በለኝ ይሰማሃል። አንዳንዱ ሰው እጁ ከፍ አድርጎ ይሰማኛል። አንዳንዱ የደረቀውን አካውንት፣ የደረቀውን መሶብ፣ የደረቀውን ኪስ የደረቀውን ፋይናንስ እግዚአብሔር በእነዚህ ቀናቶች ያለመልማቸዋል። እሺ የእግዚአብሔርን ቃል ምን በሉ አብሔር ቃል ምን በሉ ስሙ። ጌታ እግዚአብሔር ለእነዚህ አጥንቶች እንዲህ ይላል? ነሆ ትንፋሽን አገባባቸዋለሁ በሕይወትም ትኖራላችሁ። ምን አገባባችኋለሁ ትንፋሽ አገባባችኋል፣ በሕይወትም ምን ትላላችሁ ትኖራላችሁ። አጠገቤ ያለውን ሰው በሕይወት ትኖራለ። እንቀጥል። ከዛስ ጅማትንም እሰጣችኋለሁ፣ ስጋንም አወጥባችኋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋስንም አገባባችኋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቁም አላችሁ። ድንገት ሴጣን ከእጃችሁ የነጠቀው ነገር ድንገት ሴጣን ከእጃችሁ የወሰደባችሁ ነገር በዝማሬ ጌታ እንደተናገራችሁ በዚህ ቃል ደግሞ እንደ እግዚአብሔር ነቢይ እነግራችኋለሁ። እግዚአብሔር ያንን የተወሰደባችሁን ሰባት ጥፍ አድርጎ ይመልሰዋል። እስ አንዱ እግዚአብሔር ይመልሰዋል በል ኦፎል እግዚአብሔር ይመልሰዋል። ከዛ ቁጥር ስንት ሰባት እንዲህ እንዳዘዘኝም ትንቢት ተናገሩ። ስናገርም ድምፅ ሆነ፣ ነሆ መናወጥ ሆነ፣ አጥንቶች ከአጥንቶች ጋር ተቀራረቡ። እኔም አየሁ፣ ነሆ ጅማትም አልነበራቸውም፣ ስጋም ወጣ፣ ቁርበትም በላያቸው ላይ ተዘረጋ፣ ትንፋሽም ግን አልነበራቸውም። እሱም የሰው ልጅ ሆይ ትንቢትን ተናገር፣ ለንፋስም ጌታ እግዚአብሔር እንዲህ ይላል ንፋሳትም ከአራቱም ዘንድ ና እነዚህን የተገደሉት በሕይወት ይኑሩ ዘንድ እፍ በልባቸው አለ። እንዳዘዘኝንም ትንቢትን አያችሁ፣ ትንቢትን የሚል ቃል አለ። ደጋግማችሁ ትንቢትን ተናገር። ትንፋስም ገባባቸው ያውም ሆኖ እጅግ ታላቅ ሰራቢት ሆኖ በእግራቸውም ቆሙ። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ናቸው ሁሉ ናቸው ነው አጥንቶች ደርቋል፣ ተስፋቸውም ጠፍቷል፣ ፈጽሞም ተቆርጧል ብሏል። ስለዚህም ትንቢትን ተናገር እንዲህም አለኝ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ። ወደ እስራኤል ምድር ምን እላችኋለሁ። አጠገባችሁ ያለው ሰው የሆነ ነገር ይስተካከላል በሉ። ዛሬ እስኪ እጃችሁ ከፍ አድርጉና የሆነ ነገር ይስተካከላል በሉ። አጠገባችሁ ያለው ሰው ነካ እያረጋችሁ የኔ ነገር ተስተካክሏል በሉ። ቀና ብላችሁ ስሙኝ። አራት ደቂቃ ብቻ የሚገርማችሁ ነገር ይሄ ብዙ ጊዜ የሰማችሁት ቃል ብዙ ጊዜ የተማራችሁት ወይም ያስተማራችሁት ቃል ይሆናል። እንደ እግዚአብሔር ነቢይ የጊዜ ድምፅ ሆኖ የመጣው ወደ ውስጤ ስለመጣ አስምሬ አጥንቼ ሳይሆን ድምፅ እንደ ድምፅ ይዤ የመጣዋት መልእክት ስለሆነ በደንብ እንድሰሙ ይፈልጋሉ። አራት ደቂቃ ነው የምናገረው። በዚህ ክፍል ውስጥ እግዚአብሔር ነቢዩን እስቄልን አጥንት ወደ ሞላበት ሸለቆ በመንፈስ ወሰደው። ምዕራፍ 37 ቁጥር 1 ላይ ይላል፣ የእግዚአብሔርም እጅ በላይ ላይ ነበረች፣ አጥንትም ወደ ሞሉበት ምን ሸለቆ ወሰደኝ ይላል። አያችሁ፣ ለካ የእግዚአብሔር እጅ መምጣት አለበት። እላዩ ላይ የእግዚአብሔር እጅ ነበር። ወደ አጥንት ሞላበት ወደ ደረቁ ሸለቆች እንዲሄድ በመንፈስ ኃይል ከመነዳቱ በፊት የእግዚአብሔር እጅ ለዚህ ሰው ታስፈልጎ ነበር። ወገኖቼ አንድ ነገር ልላችሁ ፈልጋል። የእግዚአብሔር እጅ ለትዳርሽ ያስፈልጋል። የእግዚአብሔር እጅ ለአገልግሎቴ ያስፈልጋል። የእግዚአብሔር እጅ ለምሰራው ቢዝነስ። አጠገባችሁ ያለው ሰው የእግዚአብሔር እጅ ያስፈልግሃል በሉት። እጃችሁ ከፍ አርጉና የእግዚአብሔር እጅ ያስፈልገኛል በሉት። ከነገ ጠዋት ጀምሮ መንገዳችሁ ላይ የእግዚአብሔር እጅ ይታያል። ግድ የለም እጅ ልቀቅናስ፣ ይታያል በለይ እጅ ሲሰርግና፣ ይታያል በይ። የሚገርማችሁ ነገር ይህ የእግዚአብሔር ሰው እስቴል የእግዚአብሔር እጅ ላዩ ላይ ከመጣች በኋላ ወደ ምን አይነት ሸለቆ ወረደላል? አጥንት ወደ ሞላበት ሸለቆ ወረደላል። ዲስኦርደር ወደ ሆነው ሸለቆ የደራረቁ ተስፋ የማይደረግበት ወይም ተስፋው የሌላቸው ይነሳሉ ተብሎ ምን ወደማይባሉበት ወደማይታሰቡበት የደረቁ አጥንቶች ወደ ሞሉበት ሸለቆ ወረደ ይላል። ይሄ ሰው ግን ወደ ሸለቆ ሲወርድ የማንን እጅ ተሸክሞ ነው? የእግዚአብሔርን እጅ ተሸክሞ ለካ የእግዚአብሔርን እጅ ተሸክማችሁ ከወጣችሁ የደረቀ ነገር የተበላሸ ነገር ዲስኦርደር የሆነ ነገር የተዘበራረቀ ነገር ለካ ኦርደር ይዛል ለካ ይስተካከላል። ው በእግዚአብሔር ፊቶኛ አይደለም ነገርሽ ዛሬ ከዚህ ቤት እጅ ተሸክመሽ ትወጫለሽ። ነገርሽ ይስተካከላል። አጠገብ ያለውን ሰው የእግዚአብሔር እጅ ከአንተ ጋር ትሆናለች፣ በሉ አረ፣ አሜን። በምንድነው ነገር የሚስተካከለው እያላችሁ የመጣችሁት፣ መጽሐፍ ሲናገር ሐዋርያ ሥራ ምዕራፍ 19 ቁጥር 19 ላይ የእግዚአብሔርም እጅ ጳውሎስ ላይ ነበረች ይላል። በእጆቹ ላይ አይደል? እግዚአብሔር ቃል ሲናገር የሚያስደንቅ ተአምራቶችን እግዚአብሔር ያደርግ ነበር ይላል። በማን እጅ? በጳውሎስ እጅ የሚያስደንቅ ተአምራቶችን ያደርግ ነበር ለም ብዙ ደውያን ይፈወሱ ነበር ይላል። ሽባዎች ይተረተሩ ነበር ይላል። ሙታኖች ይነሱ ነበር ይላል። ምንድነው ሰክሬቱ ካልሽኝ የእግዚአብሔር እጅ ጳውሎስ ላይ ነበረች ይላል። እዚህ ቤት ውስጥ ያላችሁ የአባቴ ልጆች ሰይጣን ይሁን ሰው ይሁን የምሰሩበት ስፍራ ላይ አለ አለቃችሁ ይሁን ያበላሸ ነገር ካለ በዚህ ሳምንት እንደ እግዚአብሔር ነቢይ እነግራችኋለሁ፣ የእግዚአብሔር እጅ ትገለጣለች። ከጎናቸው ያለውን ሰው የእግዚአብሔር እጅ ትገለጣለች። ወለ ማታ ራሳ ታሻ ካብራዳን ተስፋ የቆረጣችሁት ነገር ካለ የተዘበራረቀ ነገር ካለ የተበላሸ ነገር ካለ እመነኝ የእግዚአብሔር እጅ ትገለጣለች። ኤልያስ ከንጉሱ ከአካብ ሰረገላ ፊትለፊት ለፊት ሲሮጥ የነበረው ፊት ለፊት ወገቡን አሸንፍጦ ሲፈጥን የነበረው የንጉሱን ሰረገላ የሚቀድም ፍእት እየነዳ ስላለ ሳይሆን የእግዚአብሔር እጅ ስለነበረችበት ስለዚህ ነገር ሳልናገር ወደ መሀል ስላለው ነገር ከማወራ ነው። የእግዚአብሔር እጅ ኤልያስ ላይ የነበረች ይላል ከአካብ ሰረገላ ፊትለፊት ይላል ይፈጥንና ይቀድም ነበር ይላል። በዚህ ሳምንት የሚያስፈጥን የሚያስቀድም ቢዝነስ ዓለም በላይ በሥራ ዓለም በትዳር አለ ጌታ ምስክሬ እስጂሽ ከፋ አርግና እቀድማለሁ እፈጥናለሁ ላጠገባችሁ ላለ ሰው ሟርተኛን፣ ደጋሚውን፣ አስማተኛ መቀደም የሚፈልግ ሰው ሰፈር ላይ ያለው ወረኛ መቀደም መቀደም የሚፈልግ መፍጠን የሚፈልግ ሰው እንዲ በላችሁ ተንብዩበት ጨብጡና ትቀድማ ትፈጥናለች። የእግዚአብሔር እጅ በሉት፣ ከአንቺ ጋር ትሆናለች። ትፈጥና ትቀድማለች። ልጸልይላችሁ ሟርተኛውን፣ ደጋሚውን፣ አስማተኛውን አባትሽ ላይ አያትሽ ላይ ቅድመ አያትሽ ላይ የተቀመጠውን የእርግማንን ኬላ እየሰበርሽ እየቀደምሽ እየፈጠንሽ ያው ምንም ሊረዳቸው አልችልም። ይሄ ትንቢት ነግርሻለሁ። ዛሬ የሚያስፈጥን የሚያስቀድም የእግዚአብሔር እጅ ይመጣብሃል። ውሰዳም ይፈልና፣ እስቲ ንገሪ፣ ጨብጭና፣ ትፈጥናለ ትቀድማለ። የሚያዘገይህን ሰብረት ይሄዳለ። ኧረ አልሰማሁም አልሰማሁም። እኔ በመንፈስ ሆኜ ነው። ኮያውሽ ትፈጥናለ ትቀድማለ በሉት ፋይናንሳችሁ ይፈጥናል። ቢዝነሳችሁ ይፈጥናል። ጤናችሁ ይፈጥናል። የእውነት ላችሁ አለሁ። ሰፈር ያወራው ሟርተኛ እይ ጃቻ ካታራ ባይ ያመነ ሰው ጮ አሜን ይበለ። እሺ እሺ እሺ። ከኔ ጋር እቀድማለሁ እፈጥናለሁ። የሆነ ሰው ሰፈር ያስቀመጠውን ኬላ ሰፈር ያስቀመጠውን አጥር ሰፈር ያስቀመጠውን ጭንገፋ ትፈጥኛለሽ፣ ትቀድሚያለሽ ግድ የለም። እጅ ሰርጋና እፈጥናለሁ፣ እቀድማለሁ ባለ ኦፎለ እኔ ለማን እንደሆን አላውቅ። ወዳጅ ቀና ብላችሁ የእግዚአብሔር እጅ ለኤቭሪቲንግ ለሁሉም ነገር የማን እጅ ያስፈልገናል? እዚህ ቤት እጅ ባይኖር አትመጣም። እጅ ስላለኝ ነው መጣው። አጠገባችሁ ያለው ሰው የእግዚአብሔር እጅ አለች በሉት። ክብር ለማን ይሆን? አራት ነገሮችን ለአንብብና ልጨርስ። ልክ የእግዚአብሔርን እጅ በላይ ላይ ነበረች። አጥንቶ ደሞላ ሸለቆ ወሰደኝ አለ። ከዛ በኋላ እነሆ ይላል እጅግ ደርቆ ነበር ይላል ምንድ ነው ላይፋችሁ ውስጥ የደረቀ ነገር? ምንድ ነው ጓዳዎች ደርቆ የመጣሽው ነገር ንገሩኝ። ሲ ያቺ ሱናማይት ቤቷስ ልጇ ሞታ ወደ ነቢዩ እስክትደርስ ድረስ ሰላም ነውን ሲሏት ምንትል ነበር እሷ ሰላም ነው እያለች ነው ስትመልስላት፣ ቤቷ ውስጥ እኮ የደረቀ ነገር አለ፣ የሞተ ነገር አለ። ነቢዩ ከመጣ እንደሚያስነሳ አምናለች፣ አውቃለች፣ ተረድታለች። ሰላም ነው እያለች ሰፈሩን ፈልፈላውን እየቀደመች መጣች። ልክ ነቢዩ ጋር ሲመጣ አንተ እያለ ከአንተ እጅ የተቀበልኩት ልጄ ሞቷል አለች። ተነስ ልጄን ታስነሳል አለችው። ቤቷስ ሰፈር ከተማ ያላወቀው ግን የሞተባት የደረቀ ነገር አለ። ነቢዩ ኤልሳ ላይ ያለው ስፒሪት ግን የሞተውን ነገር የደረቀውን ነገር ምን የሚያደርግ ሕያው የሚያደርግ የሚያስነሳ የእግዚአብሔር እጅ አለም ጎረቤትን የሚያበላ የእግዚአብሔር እጅ በላያችሁ ላይ ይገለጥ። ደርቆ ነበር ይላል። ከዛ በኋላ ምን አለው? እርሱም የሰው ልጅ ሆይ አለ እነዚህ አጥንቶች በሕይወት ይኖራሉን አሉ። እግዚአብሔር ጠየቀው እኔም ማለ ጌታ እግዚአብሔር ሆይ አንተ ታውቃለህ። እውቅናውን ለእግዚአብሔር ሰጠው አንተ ነው የምታውቀው በህይወት ይኑሩ አይኑሩ፣ ይነሱ ይሞቱ፣ አንተ ነው የምታቀው አንተ ነው የምታቀው። ልቅ እውቅና እግዚአብሔር ሲሰጥ ለእግዚአብሔር አምላክ ምላሹ ሲሰጥ እኔ ማቆ ነገር የለም እነዚህ አጥንቶች በህይወት ይኑሩ አይኑሩ፣ ቁልፉ ያለው አንተ እጅ ነው ብሎ ሲመልስ እግዚአብሔር ምን ተናገር እ እነዚህ አጥንቶች ላይ ትንቢት ተናገር እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እዚህ ቤት ውስጥ ያላችሁ አባቴ ብሩካኖች፣ ምንድነው ጓዳችሁ ውስጥ የደረቀው? ምንድነው ቤትሽ ውስጥ የተበላሸው? ምንድነው ቤትሽ ውስጥ ቅርጽ ያለያዘው? ምንድን ምንድነው አልስተካከልም ያለው? እመኑኝ ዛሬ እንደ እግዚአብሔር ነቢይ በዚህ ቤት ለመጣችሁ ለሁላችሁ እግራችሁ ይቺን አዳራሽ ለቆ ሳይወጣ እግዚአብሔር ያስተካክላል። አገልጋይ የተፈራረቀበትን ጾም ጸሎት የተፈራረቀበትን ሰው ጎረቤ ዘመድ የተፈራረቀበትን 20 30 ዓመት ያስቆጠረውን የሰው መሳቂያ ሆኛለሁ፣ የሰው ማፌዣ ሆኛለሁ ሰው እስኪ እግዚአብሔር ከሱ ጋር ከሷ ጋር ካለ ይታይ ብሎ ሰው ተርቦኛል፣ ሰው አፍ ይዞብኛል፣ ለምቲ እመኝ ዛሬ እግዚአብሔር ያንን ነገር ያስተካክላል። አጠገባቸሁ ያለውን ሰው እንዲበሉት እግዚአብሔር ነገርህን ያስተካክላል በሉ። አረ አንድ ሰው ጮሆ አሜን ያስተካክላል። ምን ብቻ ተናገራለሁ፣ እግዚአብሔር ቃል ተናገራለሁ። እኔ እግዚአብሔር ከሰጠኝ ጊፍት አንዱ ቃል የአፍን ቃል አከብራለሁን። ያ እየሰማችሁ ነው። ሰዎች በጣም ረጅም ሰዓት እንድጸልይላቸው ይፈልጋሉ። ሲምፕል አድርጌ ቃል ሳወጣ አያም አንዳንዱ ቤት ሄዶ ነው የሚያምነው፣ አንዳንዱ መንገድ ላይ ያምናል። ሲሆን ማለት እዚህ ቤት ያላችሁ ዛሬ የመጣችሁ ስሙ እግሪሽ ከዚህ ቤት ሳይወጣ የሆነ ነገር ይስተካከል። መቼ ነው የኔ ነገር የሚስተካከለው የምትሉ ሰዎች ዛሬ ይስተካከል። ትዚላ ኤርሚያስን እግዚአብሔር ወደ ሸክላ ሰሪ ቤት ውረድ አለው። ሸክላ ሰሪ ሲሰራ መንኩራኩሮ ላይ ሸክላው ምን አለበት እጁ ላይ ተበላሸበት። ከዛ አፈረሰው ይላል። አፍርሶ እንደወደደ አድርጎ ይላል ሰራው ይላል። ደስ የሚለኝ ቃል እንደወደደ አድርጎ ሰራው ይላል። በእግዚአብሔር እጅ ያለ ነገር እንዴት ይበላሻል? በእግዚአብሔር እጅ ያለ ነገር እንዴት እውነቴን ነው የምላችሁ? እንዴት ቅርጹ አይስተካከልም። ስለዚህ ዛሬ ይሄ የእግዚአብሔር ቃል ከሆነ የእናንተም ነገር ይስተካከላል። ምን ነው ዝም አላችሁ? እስ ከጎናችሁ ያለውን ሰው ይስተካክላል። ስለዚህ እግዚአብሔር አራት ነገሮችን ተናገረ። እነዚህ የደራረቁ አጥንቶችን ሳስተካክላቸው አራት ነገር እመልስላቸዋለሁ አለ። አደላ? በምን አራት ነገር አለ ምንድነው? አንደኛ ያለው አንደኛ ቀጥላ አንብብልኝ ያለው ስም እግዚአብሔርን ቃል ስሙ ጌታ እግዚአብሔር እንደዚህ ነው። እነዚህ አጥንቶች እ እ አንደኛ ቀና ብላችሁ ስም ትንፋሽን አገባባችሁ ትንፋሽ ማለት ህይወት፣ እስትንፋስም እንላቸዋለሁ። አገባባ ለምን አገባባቸዋለሁ የሚለው በህይወቱ ትኖሩ እ ትኖሩ ዘንድ እስኪ አጠገባችሁ ያለው ሰው የእግዚአብሔር እስትንፋስ ዛሬ ትመጣለች በሉት። እሺ ይቀጥልልኝ። ጅማትን እሰጣቸዋለሁ፣ ስጋንም አወጣባቸዋለሁ በእናንተ ላይ ምንን ፋይናሊ ቁርበትን፣ ከዛስ ካለ እስ ያጠገባችሁ ያለውን ሰው በህይወት እኖራለ በሉት። የሆነ ሰው ዛሬ የሆነ ነገሩ ይስተካከላል። በኢየሱስ ክርስቶስም በሮች በተን በሰልፍ ይከፈቱ፣ ነገሮቻችሁ በሰልፍ ይለቀቁ። እስጃችሁ ከፍ አርጉና ሰባት ጊዜ ነገሬ ተስተካከለ በል። ሁለት ሦስት አራት አምስት ስድስት የመጨረሻ ነገራችሁ እንዳይስተካከል የሚከለክል ደንቃራ መንፈስ፣ የቤተሰብ መንፈስ እጃችሁ ዘርጉና፣ አንድ ደቂቃ አፍርሱ። ሲያውል ከመንገዳችሁ ላይ ምቱ። ሲ ይፍርስ፣ ይፍርስ፣ ይፍርስ፣ ይፍርስ፣ ይፍርስ፣ ይፍርስ። ብራታ ካሳታ። እንዴት የሷ ነገር ይስተካከላል? እንዴት የሱ ነገር ይስተካከላል? እንዴት ሰብሮ ይወጣል? እንዴት ጥሶ ይወጣል? እንዴት እሷ አ ምታ ምታ ምታ ምታ ምታ ፋይናንስ እንዳይስተካከል የሚከለክል ኢየሱስ ጌታ እስ ያደገባችሁ ያለው ሰው ያዙት፣ ቀኝ እጁን እንዲ ብላችሁ ጸልዩለት። ከዚህ ቀን በኋላ ያንተና ያንተ ነገር ጣላት ይያይ ይስተካከል ይስተካከል ይስተካከል ይስተካከል ይስተካከል ይስተካከል ይስተካከል ይስተካከል ኢየሱስ ጌታ ሁለት እጃችሁ ከፋር ከሰሜን ይሆን ከደቡብ ከምስራቅ ይሆን ከምዕራብ ከአራቱ ማዕዘን ነገራችሁን የሚያስተካክል የእግዚአብሔር መልአክ በዚህ ሳምንት ያገኛችሁ ያመነ ሰው ጮሆ አሜን ይበል። ተቀመጡ።